ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 22 2018 ዓ.ም ለተለያዩ መረጃዎች እና ዘገባዎች እንደመጥቻለሁ። መረጃ እና ዘገባዎችን ወደ እናንተ እያደረስኩ አብራችሁ ቆዩ። በለጥ ካሳና እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት እንግዲህ ከያዝኳቸው የግንባር መረጃዎች መካከል አጠቃላይ ዘመቻ ሊታወጅ ነው፣ እንዲሁም ደግሞ ለዚህ መጠነ ሰፊ ዝግጅት እየተደረገ ነው የሚለውን መረጃ ይዤ አለው። ከአሁን በፊት በተደጋጋሚ በርካታ የቀጠሮ ዘመቻዎች ተደርገዋል። ከዚህ ጋር በተያያዘ እንግዲህ አዲስ አጠቃላይ ዘመቻ በምድር ጦርም በአየር ኃይልም የታገዘ ዘመቻ ሊደረግ ነው የሚለውን መረጃ ጨምሮ ከዚህ ጋር በተያዙ በርካታ ወታደራዊ እንቅስቃሴዎች አሉ። በየአካባቢው ከዚህ ጋር በተያዙ አዳዲስ እዞች አዳዲስ ስምርቶች ተሰጥተዋል። ይህንን በተመለከተ እንግዲህ በአማራ ክልል ያለው ጦርነት እንደዚሁም ደግሞ ከዚህ ጀርባ ደግሞ ከህዋት ጋር ያለውን አጠቃላይ ሁኔታ በተመለከተ የሚያሳዩ ዝርዝር መረጃዎችን ይዣለው። እንግዲህ ሰሞኑን ፖለቲካዊና ወታደራዊ ውሳኔዎች አቅጣጫ ተሰጥቶባቸዋል የሚል መረጃ በጠዋቱ የመረጃ ጊዜ አድርሻችሁ ነበር። አሁን የወጡ መረጃዎች ደግሞ በአጭር ቀናት በአማራ ክልል አጠቃላይ የቀጠሮ ዘመቻ ለማድረግ መጠነ ሰፊ ወታደራዊ ዝግጅት እየተደረገ መሆኑን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እነዚህን በዚህ ሰዓት ይዣለሁ የማደርሳችሁ ይሆናል። በተለያዩ አካባቢዎች የውሎ መረጃዎችንም በተመለከተ እንደዚሁ በቅደም ተከተል የማደርሳችሁና እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ስትሜል ዶት ኮም ላይ ልታደርሱ ትችላላችሁ። በሜሴንጀር፣ በዋትሳፕ፣ በቴሌግራም፣ በትዊተር እና በቲክቶክ መልእክት መላላኪያ መንገዶች መልክቶችን ልታደርሱ ትችላላችሁ። በርካቶቻችሁ መልክቶችን ልካችኋል። ሰብሰብ አድርጌ የማቀርባቸው ይሆናል። ዛሬ ከጻፋችሁልኝ የኢሜይል መልክቶች መካከል ጥቃቅን ጉዳዮችን በተመለከተ በተለይ የፖለቲካዊ እይታ እንግዲህ ከፈረንጆቹ አባባል ጋር በመጥቀስ ረጅም ጽሁፍ አድርሳችሁኛል። አመሰግናለሁ። የህወሓትን አጠቃላይ ሁኔታ በተመለከተ አጋርነትን እንዲሁም ደግሞ ህብረትና ትብብርን በተመለከተ የጉዳዩን አስቸጋሪነትና አደገኛነት በተመለከተ የሚያሳይ ጽሑፍ ነው። ተመልክቻለሁ። ሌሎቻችሁም በርካታ ሀሳብ አስተያየቶችን አድርሳችኋል። በእጅጉን የማመሰግነው እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ዲፕሎማሲያዊ እንዲሁም ደግሞ የአፍሪካ ቀንድ የተመለከተውን ጉዳይ ላድርስ። እንግዲህ በየቀኑ የኤርትራና የኢትዮጵያ ባለስልጣናት የቃላት ጦርነት ውስጥ ገብተዋል። ይህንን በተመለከተ በትላንትናው ዕለት የኢትዮጵያ መንግስት ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት ኤርትራን በተመለከተ ደብዳቤ መጻፉ በተለያዩ ሚዲያዎች ከተገለጸ በኋላ በኤርትራ በኩል ለዚህ ምላሽ ተሰጥቷል። የኤርትራው ቃል አቀባይ የማነ ገብረ መስቀል በአገረኛ አባባልን በማስቀደም ነው ምላሽ የሰጡት። የኤርትራው ቃል አቀባይ ምላሽ ሲሰጡ ወንጭፍ አላማውን ሲመታ እንደሚጮኸው ሁሉ በሚል ብሂል ነው ይህንን ምላሽ የሰጡት። ባለፉት ሁለት ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልሆነ በወታደራዊ ኃይል የባህር በር አገኛለሁ የሚል ፕሮፖጋንዳ እና ጩኸት የሌላውን ሉዓላዊ ግዛት የመጠቅለል ግዴለሽ ጩኸትና ቅስቀሳ እያደረገ ነው ብለዋል። እንግዲህ የኤርትራ ቃል አቀባይ መታት ይላሉ። የኤርትራው ቃል አቀባይ ከተቻለ በህጋዊ መንገድ ካልሆነ በወታደራዊ ኃይል የባህር በር አገኛለሁ የሚለው ፕሮፖጋንዳ እና ጩኸት የሌላውን ሉዓላዊ ግዛት የመጠቅለል ግዴለሽ ጩኸትና ቅስቀሳ እንደሆነ አድርገው ተናግረዋል። ከዚህ ጋር በተያያዘ ኢትዮጵያ የጻፈችው የቅርብ ጊዜ ደብዳቤ አታ ላይ ዓለም አቀፉን ማህበረሰብ እንደ መስደብ ያለ ንቀት ነው ሲሉ ነው የገለጹት። ኤርትራ በየትኛውም በተለይ የፕሪቶሪያን የሰላም ስምምነት በተመለከተ ጉዳዩ ላይ ጣልቃ እንደማትገባ ከዚህ በፊት ጥቅምት 16 2023 በፈረንጆቹ አሳውቃለች። ፕሬዚዳንት ኢሳያስን ባለፈው በነበራቸው ቃለ ምልልስ ከማንም ጎረቤት ሀገር ጋር የጦርነት ፍላጎት የለንም ብለዋል። እንግዲህ ሆኖም የብልጽግና መንግስት የድሮንና የረጅም ርቀት ሚሳይሎችን እንዲሁም ደግሞ የሰራዊት ጋጋታን ማስፈራሪያ አድርገውታል። እኛ ራሳችን እንዴት መጠበቅ ለምንችል ሰዎች ይሄ አያስፈራራንም፣ በታሪክ ራሳችን እንዴት መከላከል እንደምንችል ለምናውቅ ሰዎች ይሄ አያስደነግጠንም ሲሉ ምላሽ ሰጥተዋል። እኛ የምንመክረው ብልጽግናን የእኛ ምላሽ ለብልጽግና የኢትዮጵያ ሕዝብን ለማይረባ ወይም ደግሞ ውጤት ለሌለው ጦርነት አትቆስቁሱት ወይም ደግሞ አታስገቡት የሚል ነው። የውስጥ ችግራችሁ ላይ አተኩራችሁ ስሩ፣ የውስጥ ችግራችሁን ፍቱ የሚል ምክር እንሰጣለን ሲሉ የኤርትራው ቃል አቀባይ በትዊተር ገጻቸው ባሰራጩት መልእክት ይህንን ለኢትዮጵያ የተባበሩ መንግስታት ድርጅት ደብዳቤ ምላሽ ሰጥተዋል። እንግዲህ ከዚህ ጋር በተያያዘ ዛሬ የሱዳን የውጭ ጉዳይ ሚኒስትር ወደ አስመራ መግባታቸውንም ጨምረው ገልጸዋል። በሱዳን መንግስት የልዑካን ቡድን አስመራ የገቡት በጠቅላይ ሚኒስተሩ በውጭ ጉዳይ ሚኒስተሩ እየተመሩ ነው። በዚህ ፕሮግራም ከኤርትራው ፕሬዚዳንት ጋር በሱዳን ጦርነት፣ በሁለቱ ሀገራት ግንኙነት እንዲሁም ደግሞ ባሉ አዳዲስ ለውጦች እና ቀጠናዊ ጉዳዮች ላይ ከፕሬዚዳንት ኢሳያስ ጋር እንደሚነጋገሩም ቃል አቀባዩ አሳውቀዋል። ወደ ግንባር መረጃዎች ይሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ ሰሜን ወሎ የሚወስደን መረጃ ነው የማስቀድመው። ሰሜን ወሎ፣ ደቡብ ወሎ በአጠቃላይ በደቡብ ወሎና ምዕራብ ወሎ ቀጠናዎች የሚገኙ የግልና የመንግስት ባንኮች ጥሬ ገንዘብ እያሸሹ እንደሆነ የሚገልጽ መረጃ ነው። ደንበኞች ገንዘብ የለንም ጥሬ ገንዘብ የለን በሚል እየተቸገሩ መሆናቸውን ለዝግጅት ክፍላችን ገልጸዋል። ከቆቦ ስታይሽ፣ ሃይቅ፣ አማራ ሳይንት የመሳሰሉ ቦታዎች ላይ ዛሬ ገንዘብ ለማውጣት የተንቀሳቀሱ ደንበኞች ገንዘብ የለም በሚል ችግር ባንኮቹ ገንዘብ ሊሰጧቸው እንዳልቻሉ ነው የገለጹት። ይህንን በተመለከተ እንግዲህ ከሌሎች አካባቢዎችም እንደ ደላንታ፣ ወገልጤና፣ ወረይሉ፣ መቄት በመሳሰሉ ከተሞች ደግሞ ባንኮች ብር ወደ ደሴ እያሸሹ ነው የሚል መረጃም አብረው አያይዘው ገልጸዋል። አንዱ ባንክ ስንሄድ ሌላው ባንክ ይክፈላችሁ፣ ሌላው ባንክ ስንሄድ ደግሞ እኛ የለንም፣ ሌላ ባንክ ጠይቁ የሚል ምላሽ ነው እየተሰጠ ያለው። በዚህም ተቸግረናል ብለዋል። ሁለተኛ ሳምንቱን በያዘው በወሎ ቀጠና እየተደረገ ባለው ዘመቻ ተከትሎ በፋኖች ከተሞች ይወድቃሉ በሚል የብልጽግና ወታደራዊና ፖለቲካዊ አዛዦች ትዕዛዝ እየሰጡ ነው ገንዘብ ባንኮቹ እንዳያሸሹ ገንዘብ እየሰጡ በመሆናቸው ነው። ገንዘብ እየተቸገር ነው ነው የሚሉት እንግዲህ ከዚህ ጋር በተያያዘ ሰሞኑን በተለያዩ አካባቢዎች የተደረጉ ዘመቻዎችን ተከትሎ ሌሎች ከተሞችም በፋኖ እጅ ሊወድቁ ይችላሉ የሚል ከፍተኛ ስጋት መኖሩን የሚያሳይ ነው። እንግዲህ ከዚህ ከባንክ ጋር በተያያዘ እየወጣ ያለው መረጃ። ሌላው መረጃችን ወደ ኦሮሚያ ክልል የሚወስደን መረጃ ነው። በኦሮሚያ ክልል በተለይ በምዕራብ ሸዋ በርካታ ቦታዎችን የመንግስት ኃይል እየለቀቀ እየወጣ እንደሆነ የወጡ መረጃዎች ያሳያሉ። የመንግስት ኃይል መከላከያ ለቆ ሲወጣ እግር በግር የጃልመሮ ኦነግ ሸኔ ኃይል እየተከተለ አካባቢዎቹን እየተቆጣጠረ ነው። በተለይ ምራብ ሸዋ ካምቦ ከተማ ውጭ አሉ አብዛኞቹ አካባቢዎች በኦነግ ሸኔ ቁጥጥር ስር ገብተዋል። ጉዳዩን በተመለከተ ፖለቲካውን የሚከታተሉ የመረጃ ምንጮች በጉዳዩ ላይ ሁለት አይነት መላምቶችን አስቀምጠዋል። እንግዲህ በራሳቸው መረጃ በመንተራስ ነው እያስቀመጡ ሰሞኑን ካለው አጠቃላይ ውጥረት ጋር አያይዘውታል። አንደኛው መከላከያ ወደ ሌላ ስምሪት ሊሄድ ስለሆነ እናንተ አካባቢውን ተቆጣጠሩ የሚል የውስጥ ስምምነት ስለመኖሩ፣ ሁለተኛው ደግሞ በድንገት አብይ አህመድ እንኳ ቢወድቅና ያልተገመተ ነገር ቢመጣ ኦሮሞ ተተኪ ኃይል ያስፈልገዋል ራሱን እያለማምድ በሚል እንደሆነ መረጃ ምንጮቹ ይህንን ይገልጻሉ። እንግዲህ በድንገት ባጭር ጊዜ ሁኔታዎች ድብልቅልቅ ቢሉና ድብልቅልቁ ቢወጣ የጃልመሩ ኃይል ህዝብ ሊቀበለው ይችላል የሚል የማለማመድ ስራዎች ናቸው። የመንግስት ኃይል ለሌላ ግዳጅ አካባቢዎችን ለቆ ሲወጣ በእነሱ ግር እየተከተለ እየገባ ነው። ከዚህ ላይ ለዚህ መረጃቸው ማጠናከሪያ እንዲሆን ረጲ ወላ ጋቸና ሲርና ኮሬ ነገኛ በቀጥታ መሳሪያ ለኦነግ እያስተላለፉ እንደሆነ አስታውቀዋል። በተለይ በተለያዩ ቀጠናዎች ረጲ ወላው ጋቸና ሲርናው ኮሬ ነገኛው ምንም ውጊያና አስቸጋሪ ሁኔታ በሌለበት ሁኔታ ለኦነግ ሸኔ ታጣቂዎች መሳሪያቸውን የሚያስረክቡበት ሁኔታ ግራ ያጋባል ሲሉ ነው እንግዲህ የመረጃ ምንጮቹ የገለጹት። በተለይ በሆሩ በሆሮ ጉዱሩ ወለጋ ዞን፣ በምዕራብ ሸዋ ዞን እንዲሁም ደግሞ በጉጂ አካባቢ ይሄ መንገድ እንግዲህ መሳሪያ በቀጥታ ለታጣቂዎቹ የማስተላለፍ ስራ እየተሰራ ነው ነው የሚሉት የሚሊሻ አባላቱም መሳሪያ ሰጥተው ሲመጡም እንደዚሁ የሚጠይቃቸው አካልም የለም። ይህንን በተመለከተ እንግዲህ ያለው ሁኔታ ከላይ በግምት ያስቀምጧቸውን መላምቶች የሚያጠናክር እንደሆነ የመረጃ ምንጮቹ ይገልጻሉ። ሌላው መረጃ ህወሀትን በተመለከተ የቀድሞ እንግዲህ የህወሀት ሁነኛ እጆች ከሚባሉት የቀድሞ የመንግስት ኮሚኒኬሽን ጉዳዮች ሚኒስተር አሁን ደግሞ በአምባሳደርነት በተመድበው የሚገኙት ዶክተር ለገሰ ጡሉ የወያኔ ኮር አባቶች እኩይ ሴራ ሊፈጽሙ ነው የሚል ስጋት እንዳላቸው በፌስቡክ ገጻቸው አሳውቀዋል። ይህንን እኩይ ተግባር ሊፈጽሙ ሲሉ ደጋግመው አንድ ነገር ያደርጋሉ። አብዝተው ስብሰባ ያደርጋሉ። አንድ ለአምስት የጠረነፏቸውን ሰዎች እንደ ህዝብ ፍላጎት ማስፈጸሚያ ይጠቀማሉ። የመግለጫ ጋጋታ ያሰማሉ። ወኪል ይመለምላሉ። በሀገሪቱ ግጭትና ጦርነትን ያባብሳሉ። አገሪቱ ሰላም እንደሌላት ሆና እንድትታይ ይሰራሉ። ይህንን የሚያደርጉት የወያኔ ኮር አባቶች ናቸው ሲሉ ዶክተር ለገሰ ቱሉ በቀድሞ አለቆቻቸው ላይ አሁን እንግዲህ ከኃላፊነት ተነስተው በሚገኙበት ሰዓት እንግዲህ ይህንን አስተያየት ሰጥተዋል። ወያኔ ቅዠት ላይ ነው ይላሉ ዶክተር ለገሰ ቱሉ፣ በእርግጥ አሁን አምባሳደር ናቸው። ወያኔ ቅዠት ላይ ነው እንኳን አለማዊ አገራዊ እና ነባራዊ ሁኔታውን መገንዘብ ቀርቶ በትግራይ ውስጥ ያለውን አጠቃላይ ዑደት የመገምገም አቅም እንደሌለው ወያኔ ይገልጻሉ። እነዚህ ሰዎች ማርክሲዝም እና ሌኒዝም ላይ ሀሳባቸው ተቸንክሮ ቀርተዋል። የትግራይ ወጣት ደግሞ የሳትራት አልሆንላችሁም ብሏቸዋል። ስለዚህ ሰከንበሉ ሲሉ ዶክተር ለገሰ ቱሉ ምክር ሰጥተዋል። ያው እንግዲህ የቀድሞ አለቆቻቸውን ነው በዚህ ልክ እየተናገሩ የሚገኙት። እሳቸው የሀገሪቱን አጠቃላይ ሁኔታ ገምግመዋል ወይ የሚለው ጉዳይ አብሮ ሊነሳ ይገባል። እሳቸውና የሚመሩት አብይ አህመድ የሀገሪቱን አጠቃላይ ሁኔታ እየገመገሙ ነው ወይ በኃይል ይዋጣልን፣ አየር ገዝተናል፣ ድሮን አሰማርተናል፣ ድሮን እያመረትን ነው፣ አራት ክላሽ የያዙ ቢወዛወዙ የት የማይደርሱ ከሚለው ንግግራቸው ወደ ቀልባቸውን ሰብስቦ የሀገሪቱን ወቅታዊ ሁኔታ እንዲገመግሙ የዶክተር ለገሰ መልእክት ከህወሓት ሰዎች ባሻገርም ለሳቸው አለቃም የሚሰራ ስለመሆኑ እንግዲህ በዚሁ አብሮ ማንሳት ይቻላል። ወደ ሌላው መረጃችን ከህወሓት ጋር ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ብልጽግና ሰሞኑን ህወሓትን በተመለከተ አዲስ ጦርነት ለመክፈት ዝግጅት እያደረገ ነው በሚል ከሚያደርጋቸው ስምሪቶች ጋር የሚያያዙ መረጃዎች ናቸው። በኮረም በኮረም ቀጠና በርካታ የህወሓት ታጣቂዎች ስምሪት እየቀየሩ ነው የሚገኙት። ኮረም ዛታ ግንባር የሚገኘው የህወሓት ታጣቂ ወደ ሌላ ቦታ ተጭኖ ስለመውጣቱ፣ በምትኩ ሌላ ኃይል ወደ አካባቢው እንዲገባ ስለመደረጉ የራያ ቀጠና ተወላጅ እየሆኑ የአካባቢው የግንባር መሪዎች ስምሪት እንዳይወስዱ ውስጣዊ ትዕዛዝ ስለመተላለፉ የማይጨው ቀጠና በተለይ ተወላጆች የራያ ቀጠና የእንደርታ ቀጠና ተወላጆች ወደ ሽሬ ወደ ሌላ አካባቢ እንዲዛወሩ በህዋት በኩል ውሳኔዎች መወሰናቸውን የሚገልጹ መረጃዎች አሉ። ከዚህ ጋር በተያያዘ ቃጭ ነው ከኮረም እና ከወፍላ ከዛ አካባቢ ሊወጡ የነበሩ የህዋት ታጣቂዎች በመከላከያ ስለመታገዳቸው ዘግየት ብሎ የወጡ መረጃዎች ያሳያሉ። የህዋት ታጣቂዎች ለወትሮ በአካባቢ የሚያደርጓቸውን ስምሪቶች የመከላከያ አዛዦች እንዲሁ ይመለከቱ ነበር። ዛሬ ግን ዛሬ ግን የህወሓት ታጣቂዎች ከኮረም ከተማ ዝናቡ ሜዳ ተብሎ ከሚጠራ ትምህርት ቤት ካምፕ ላይ የነበረ ካምፓቸውን ጥለው ለመውጣት በተሽከርካሪ ላይ እቃቸውን ጭነው ከተዘጋጁ በኋላ መከላከያ አትንቀሳቀሱም ብሎ የህወሓት ታጣቂዎችን አግዷል ነው እየተባለው። ምክንያቱ አልታወቀም። ምናልባት ከላይ ከተገለጸው መረጃ ጋር በሌላ ቀጠና ለውጊያ የሚሰማሩ መሆናቸውን ግምት ውስጥ በማስገባት ይሄ የተደረገ ይመስለናል ላሉ የመረጃ ምንጮች። እንግዲህ ምክንያቱ እስካሁን ድረስ በግልጽ አልታወቀም። እስካሁን ድረስ ከዛ ድረስ የህዋ አታጣቂዎች ተሽከርካሪዎች ታግደው እንዳሉ ነው በመከላከያ የታወቀው። ከዚህ ባሻገር ደግሞ የህዋ አታጣቂዎችን በሌላ ተቃራኒ የመከላከያን እንቅስቃሴ ገድበዋል። ራያ ቀጠና ካለማጣ ወደ ቆቦ ሲንቀሳቀስ የነበረ የወታደራዊ ተሽከርካሪና ወታደሮች ዋጃ ላይ የህዋ አታጣቂዎች ባቆሙት ኬላ ምክንያት ታጣቂዎቹ መከላከያን መልሰዋል። መከላከያ እርምጃ እንወስዳለን በሚል አንዳንድ አባላት መሳሪያ ለማዞር ሞክሩም፣ ትእዛዝ አልተሰጠም በሚል አለቆቹ ወደ አለማጣ እንዲመለሱ አድርገዋቸዋል። እንግዲህ ይህ ጉዳይ የሚያሳየው ዋጃ ላይ የህወሓት ታጣቂዎች መከላከያን ወደ አለማጣ ሲመልሱ፣ መከላከያ ደግሞ ከኮረም የህወሓት ታጣቂዎች ወደ ሌላ ስምሪት ለመሄድ የሚያደርጉትን እንቅስቃሴ እንዲያቆሙ አድርጓል የሚል መረጃ ነው። እንግዲህ በአካባቢ ያለውን ሁኔታ በአጠቃላይ የሚያሳይ ነው። የመከላከያ ስምሪቶችም እንደዚሁ በዚህ ቀጠና በተለይ አዳዲስ ህዝቦች ከአማራ ክልል ካለው ጦርነትና ከህወሓት ጋር በተያያዘ አዳዲስ ስምሪቶች እየተሰጡ ነው የሚገኙት። መለስባቸዋለሁ። ወደ ሰሜን ወሎ መርሳ የሚወስደን መረጃ ላስከትል። መርሳ ከአስር ቀናት በኋላ መከላከያ ዛሬ ስለመግባቱና የብልጽግና ባለስልጣናትን በመከላከያ ታጅበው እንደገና ወደ መርሳ ከተማ ስለመግባታቸው ከሰዓት በኋላ ከአካባቢ ወጡ መረጃዎች ያሳያሉ። በጠዋቱ የመረጃ ጊዜ እንግዲህ ከሀራ በጊራና ሸለቆ በቱርክ የባቡር ሐዲድ ካምፕ እንዲሁም ደግሞ በጃሮታ በቀርጨን በር እና ገንቦ በር በኩል መከላከያ የዘመቻ እንቅስቃሴ እያደረገ ነው የሚል መረጃ ወጥቶ ነበረ። አሁን ከሰዓት ግን መከላከያ ከሁለት አቅጣጫዎች ወደ መርሳ ከተማ ስለመግባቱ እና መርሳ ከተማ አቅራቢያ የሚገኝ አባይ ተብሎ የሚጠራ ተራራ ላይ መሳሪያዎችን ጠምዶ ስለመስፈሩ ነው መከላከያ የተገለጸው። መከላከያ ወደ መርሳ የገባው እያለው ውጊያ እንደሆነ ነው ለማወቅ የተቻለው። ከዚህ ባሻገር እንግዲህ ወደ ሌሎች መረጃዎች ስንሄድ ወደ ፍኖተ ሰላም ቀጠና የሚወስደን መረጃ ነው የማስከትለው። ፍኖተ ሰላም ቀጠና፣ ትናንትና ረፋድ ከፍኖተ ሰላም ከተማ ከተንቀሳቀሰ የመንግስት ኃይል ጋር ውጊያ ስለመደረጉ ከፍኖተ ሰላም አቅራቢያ በፋኖ የተያዙ ሁለት ቦታዎችን ጅጋ እና ሆንዳሽን ለማስለቀቅ ከተንቀሳቀሰ የመንግስት ኃይል ጋር ጠሚም ተብሎ የሚጠራ ቦታ ላይ ውጊያ ተደርጓል። በተደረገ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ሆኖም የመንግስት ወታደሮች ሁለቱም ቦታዎች ከመያዝ ይልቅ ከውጊያ በኋላ ወደ ፍኖ ሰላም ከተማ ተመልሰዋል። የቡድን መሳሪያ ይዘው ወጥቶ የነበሩን የመከላከያ ማብተና ሚሊሻ አባላት ከውጊያው በኋላ ወደ ፍኖ ሰላም ተመልሰዋል። የደረሰው ዝርዝር ጉዳት በውል አልታወቀም። የአጭር ሰዓት በአካባቢው ተኩስ ከተደረገ እና ውጊያ ከተደረገ በኋላ ነው የመንግስት ወታደሮች እየተመለሱት። ወደ ደጀን ስንሄድ ደጀን እንግዲህ በአባይ ሸለቆ አካባቢ ከሚገኙ ወረዳዎች አንዷ ነች። በደጀን ወረዳ ጉባኤ ተብሎ በሚጠራ ቦታ ትላንትና መሻሹም እንደዚሁ በፋኖ ወደ ከተማ ዘልቆ በመግባት በመንግስት የጸጥታ ኃይሎች ካምፕ እና ስምሪት ላይ በነበሩ የሚልሻ አባላት ላይ ድንገተኛ ጥቃት ስለማድረሱ ተገልጿል። ስምሪት ላይ በነበሩ የሚሊሻ እና የአድማብተን አባላት ላይ የተፈጸመው ጥቃት ያደረሰው ጉዳት በዝርዝር አልታወቀም። ሰሞኑንም በዚህ ወረዳ በሁለት ቦታዎች ላይ በሚሊሻ አባላት ጥቃት መፈጸሙ ይታወቃል። ይህን ተከትሎ በርከት ያሉ የሚሊሻ አባላት ጉዳት ደርሶባቸዋል። ወደ ጎንደር ቀጠና የሚያመጣን መረጃ ላስከትል። በጎንደር ከባህር ዳር ወደ ጎንደር የገባውና ከጎንደር ወደ ከጎንደር ሰሜን ምዕራብ እዝ ካዘዞ ቀጠና ማለት ነው። በርካታ የመንግስት ኃይል ወደ ሰሜን እየተንቀሳቀሰ ነው። ከጠዋት ጀምሮ እስካሁን ድረስ ያለማቋረጥ ከፍተኛ የሆነ ቁጥር ያለው የመንግስት ኃይል፣ ምናልባት በአስር ሺዎች የሚቆጠር የመንግስት ኃይል ወደ አካባቢው ስለመንቀሳቀሱ የአይን እማኞች ገልጸዋል። ወደ ደባርቅ መስመር እየተንቀሳቀሰ የሚገኘው የመንግስት ኃይል መካናይዝድ እና ብረት ለበስ ጭምር ስለመታጠቁ ነው እየታወቀው ከዚህ ጋር በተያያዘ የመረጃ ምንጮቹ አያይዘው እየገለጹት አንድ መረጃ አለ። የቀድሞ የሰሜን እዝ እንደገና ከተለያዩ የመከላከያ ኮሮች የተውጣጣ ኃይል የሰሜን እዝ እንዲቋቋም መደረጉን ተከትሎ ማዘዣ ቦታውን በጊዜያዊነት ወደ ደባርቅ ማድረጉን ተከትሎ ነው ይሄ ከፍተኛ የሆነ ኃይል እየተጓጓዘ ያለው ሲሉ እንግዲህ ወታደራዊ የመረጃ ምንጮችም ይህንን ገልጸዋል። ከዚህ ጋር በተያያዘ እንግዲህ አዲስ ሰሜን እዝ ከአራት ዓመታት በፊት ከአምስት ዓመታት በፊት በህወሀት 2013 በህወሀት ጥቅምት ላይ ከተመታ በኋላ ኃይሉ ፈርሶ ተበትኖ ነበር። አሁን እንደገና እየተደራጀ ስለመሆኑና ጊዜያዊ ማዘዣ ጣቢያውን ደባርቅ እንደሚያደርግ ዛሬ ከአካባቢ የወጡ መረጃዎች ያሳያሉ። በጎንደር ቀጠና እንግዲህ የሰሜን ምዕራብ እዝ አዝዞ ማዕከሉን አድርጎ አጠቃላይ ዘመቻ ይገኛል። በተመሳሳይ እንግዲህ በጊዜያዊነት ደባርቅ የገባው ኃይል ተጨማሪ የስምሪት ነው። ከታች እንግዲህ ከተያዘው የጊዜ የቀጠሮ ዘመቻ ጋር የሚያያዝ መረጃ ነው። በጎንደር ቀጠና በዚህ እንግዲህ ሁለት እዝ ሲገባ በተመሳሳይ ሰሜን ምስራቅ እዝ ደቡብ ጎንደር እና ምስራቅ እዝ ማለት ነው። ደቡብ ጎንደር እና የጎጃም ቀጠናዎችን ይዞ ባህርዳር ማዘዣ ጣቢያውን አድርጎ እንግዲህ ከጋይንት እስከ ደጀን ባለው ቀጠና ስምሪት ላይ ነው የሚገኘው። በሌላ በኩል እንግዲህ ሰሜን ምስራቅ ዝም ወልዲያ መቀመጫውን አድርጎ በቀጠናው ዘመቻ ላይ ነው የሚገኘው። ሰሞኑን የተመሰረተውም እንደዚሁ 11ኛ ዝ የተባለው ሃራ ላይ መቀመጫውን አድርጎ በዚሁ ቀጠና ስምሪትና ዘመቻ ላይ ነው የሚገኘው። ከዛ በትይዩ እንግዲህ የምዕራብ ዝም እንደዚሁ ወደ አማራ ክልል ስለመግባቱ፣ የደቡብ ዝም እየገቡ ስለመሆናቸው የሚገልጹ መረጃዎች ናቸው ያሉት። እንግዲህ በወሎ በጎጃም በጎንደር ካለው የዞች ቀጠና ባሻገር የኮማንዶና አየር ወለድ የሚባለው እዝ ደግሞ መቀመጫውን ደብረ ብርሃን አድርጎ ከይፋት እስከ ከሚሴ ከመራቤቴ እስከ ምንጃር ባለው ቀጠና ወታደራዊ ስምሪት ላይ ነው የሚገኘው። እንግዲህ ሲታይ አብዛኛው የመከላከያ አብዛኛው ኃይል ወደዚህ ቀጠና ስለመግባቱ መረጃዎቹ ያሳያሉ። ሰሞኑን በአዲስ የገባውን ጨምሮ እንግዲህ ደብረ ዘይት ያለው አየር ኃይል ብቻ ነው በጊዜያዊነት ያላዛወረው እራሱን እንጂ አብዛኛው የምድር ጦር የሚባለው ኮማንዶን ጨምሮ ወደ አማራ ክልል ገብቷል። ከዚህ ጋር በተያዘ ድሮኖችም እንግዲህ ያለማቋረጥ ሌሊትና ቀን እያንዣበቡ ነው የሚገኙት። ከዚህ ጋር በተያዘ እንግዲህ አዲስ የወጡ መረጃዎች ምንድን ናቸው? በአማራ ክልል በተመሳሳይ ሰዓት ሙሉ ኃይሉን ላይ ሙሉ ኃይሉን ያሰለፈ የመጨረሻ የተባለ ዘመቻ ሊደረግ ስለመሆኑ መረጃዎቹ ጠቁመዋል። እንግዲህ ከዚህ በፊት በተከታታይ በርካታ የቀጠሮ ዘመቻዎች ተደርገዋል። ይሄ አሁን ይህ ኃይል ከገባ በኋላ ይደረጋል የተባለው ዘመቻ በቅርብ ቀናት ይጀምራል ነው የተባለው። የሚሉት የመረጃ ምንጮች የምድር ጦር የአየር ኃይል በሙሉ የሚሳተፉበት ዘመቻ ነው። እንግዲህ ይሄ ሙሉ በሙሉ ክልሉን መረከብ አለብን እና ለክልሉ የጸጥታ ኃይል እናስረክባለን በሚል እነ ጄኔራል አበባው ባለፈው ካደረጉት ውይይት የተሰጠ ትዕዛዝ ነው። በመንግስት ወታደራዊና ፖለቲካዊ አቅጣጫ ተሰጥቷል። ከዛ በኋላ ሰራዊቱ ሌላ ግዳጅ አለበት ነው እየተባለው ነው። የሚሉት እንግዲህ በአማራ ክልል ይሄ ጦርነት ከተጀመረ ሶስተኛ ዓመቱን ይዟል። በታወቀ ሁኔታ እንኳ ከስድስት በላይ ትልልቅ የቀጠሮ ዘመቻዎች ተደርገዋል። ባለፈው ሰኔ ላይ እንደዚሁ ዘመቻ ማዕበል በሚል ከተደረጉት ዘመቻዎች መካከል ዘመቻዎቹ ያመጡት ውጤት የለም። አሁንም እንግዲህ ሁሉም በሚባል ደረጃ የሀገሪቱ ህዝቦች ወደዚህ እየገቡ ነው። ወለጋ የነበረውም በሌሎች አካባቢዎች የነበረውም ሀይል ወደዚህ እየገባ ነው። አዳዲስ ህዝቦች በወልዲያ እና ጎንደር ዙሪያ እየተቋቋሙ ነው። ከዚህ ጋር በተያዘ እንግዲህ በሚቀጥለው ጊዜ ይሄ ዘመቻ የሚለውጠው ነገር አለ ወይ? ከእስካሁኑ ምን ይለየዋል? አብሮ የሚታይ ነው የሚሆነው። እንግዲህ ይህንን በተመለከተ በኢትዮጵያ በተለይ በ19 ስልሳዎቹ መጨረሻ ጀምሮ ከህወሓትና ከሻቢያ ጋር በነበረው ጦርነት በደርግ ጊዜም ትልልቅ እንደዚሁ የቀጠሮ ዘመቻዎች ተደርገዋል። ግን የቀጠሮ ዘመቻዎች የለወጡት ነገር እንደሌለ ታሪክም እሱን ነው የሚያሳየው። የምስራቅ ድል ወደ ሰሜን ተብሎ ግዙፍ የሚባል የሀገሪቱ ኃይል ከተንቀሳቀሰ በኋላ የመጣ ለውጥ የለም። በአስራ ሰባት ዓመታት የሀገሪቱ ዜጎች አልቀው ትልልቅ የሚባሉ የሀገሪቱ ሀብት እንደዚሁ ምንጮችና ሀብት መክኖ አገሪቱን በዛ ሁኔታ እንግዲህ የመጨረሻ ትልቁ የተባለው የአፍሪካ ጦርም ተሸንፎ ነው የወጣው። ከራስ ህዝብ ጋር የሚደረግ ጦርነት በዚህ መንገድ ያሸንፎ የሚያውቅ ግዙፍ ወታደራዊም ሆነ የመካናይዝድ ኃይል ያሰለፈ በዓለም ላይ የራሱን ህዝብ ያሸነፈ እንደሌለ ነው እንግዲህ ታሪክ የሚያሳየው። ሌላው መረጃችን ወልቃይትን የተመለከተ ነው። በወልቃይትን በተመለከተ ኮሎኔል ደመቀ ዘውዱና የዞኑ አስተዳዳሪ አቶ ዋሸ ተደምለው ለመንግስት ሚዲያዎች ማብራሪያ መስጠታቸውን የመንግስት ሚዲያዎች ዘግበዋል። ሁለቱም የዞኑ አስተዳደርና ምክትል አስተዳደርና የጸጥታ ኃላፊ በሰጡት ማብራሪያ በሰሜን ጦርነት ወቅት የተፈናጠሉ የትግራይ ተወላጆች ወደ ወልቃይት እንዲመለሱ ለማድረግ እና ለመቀበል ስለመዘጋጀታቸው ነው የገለጹት። እንግዲህ በዚህ ጉዳይ ላይ የተለያዩ አስተያየቶችን ሰጥተዋል። አሁንም በርካታ የትግራይ ተወላጆች ተረጋግተው በወልቃይት ውስጥ እየኖሩ ይገኛሉ። ሆኖም ደግሞ ሌሎቹ እንዲመለሱ አንዱ እየኖረ ሌላው መኖር ስለማይችል ሁሉም እንዲመለሱ በሁሉም በኩል ቀና ትብብር ያስፈልጋል ሲሉ ኮሎኔል ደመቀ ዘውዱ ጥሪ አቅርበዋል። በተፈናቃዮቹ ጉዳይ ልባት እንዲያገኝ የሁሉም ቀና እና ቁርጠኝነት ያስፈልጋል ሲሉ ኮሎኔል ደመቀ ዘውዱ እንግዲህ ጥሪ አቅርበዋል። ሰሞኑን ኮሎኔል ደመቀ ዘውዱና የዞኑ አስተዳዳሪ አቶ ዋሸተ ደምለው ወደ አዲስ አበባ ተጠርተው አዲስ አበባ መሄዳቸው ይታወቃል። አዲስ አበባ ከሄዱ በኋላ ነው እንግዲህ የጉዳይ ዛሬ መግለጫ እየሰጡበት ከዛ ቀደም ብሎ እንግዲህ የተለያዩ ውሳኔዎች መወሰናቸውን ከሁለት ቀናት በፊት ነበረ ዘገባ አድርሻቸዋለው። አንደኛ የአካባቢው በጀት እንደሚለቀቅ፣ ሁለተኛ የአስተዳደሩ ራሱን አጠናክሮ እንዲቀጥል፣ ሶስተኛ በአካባቢው ተቋርጦ የነበሩ መሰረተ ልማቶች ለምሳሌ የአውሮፕላን ማረፊያው በረራ እንዲጀምር፣ ሶስተኛው ብልጽግና በሚቀጥለው እንግዲህ በአካባቢው ምርጫ እንደሚያደርግ፣ ለዚህም እንግዲህ ያው ዝግጅት እንዲደረግ ከዛ ባሻገር በአመቺ በሆነ ጊዜ ህዝበ ውሳኔ እንዲደረግ እንዲሁም ደግሞ አሁን ተፈናቃዮችን እንዲመለሱና እንዲቀበሉ የሚሉ የተለያዩ ውሳኔዎች መወሰናቸው ተገልጾ ነበር። በተለይ እንግዲህ ህወሓት እየፈጠረው ካለው ጫና አንጻር ለተፈናቃዮቹ እንደዚህ አይነት አማራጭ ቀርቧል የሚለውን የፖለቲካ ጉዳይ ከጀርባ የገፋው የሚመስል ውሳኔ ነው። ይሄ እንግዲህ ከእስካሁኑ ባልተለመደ ሁኔታ የዞኑን በጀት ለቀናል ተፈናቃዮችን መልሶ የሚለው አዲስ አበባ ድረስ የተደረገው ጥሪ ከዚህ ከህወሓት ጋር ካለው ውጥረት ጋር የሚያሳይ ነው። ህወሓት ደግሞ የፖለቲካ ወታደራዊ፣ የጸጥታ ኃይላችን ካልተመለሰ የትኛውም ተፈናቃይ ወደ ወልቃይት አንመልስም የሚል ተፈናቃዩን አግቶ ይዞ ነው የሚገኘው። እንግዲህ አዳዲስ መረጃዎች ካሉ በዚህ ጉዳይም ወደፊት በአጠቃላይ በሰሜን ኢትዮጵያ፣ መካከለኛው ኢትዮጵያ እንዲሁም ደግሞ በሌሎቹ አካባቢዎች ያሉ መረጃዎችን እየተከታተልኩ አደርሳችኋለሁ። ስለተከታተላችሁን አመሰግናለሁ። መልካም